ሰላም ጠና ስትልኝ፣ ተመልካቾቻችን ኢትዮ አውቶሞቲቭ እንዲህ እያለ ወደ እናንተ መድረሱን ቀጥሏል። አሁን ደግሞ የምንገኘው ከኢንጂነር ኢዮብ ጋር በመሆን የእናንተን ጥያቄዎች የምንመልስበት ሰዓት ነው። ማንኛውም ጥያቄዎቻችሁ ይመለሳሉ። እናንተ ብቻ ስክሪኑ ላይ በምታየው ስልክ ቁጥር፣ በቴክስት በቴሌግራም እንዲሁም በሌላው ማህበራዊ ሚዲያዎቻችን የምታመጧቸውን ጥያቄዎች የምንመልስ ይሆናል። ኢዮባ ሰላም ነው? እንዴት ነው? ዘይር ይመስገን። ሳምንቱ እንዴት ነበር? ሁሉ መልካም ሰላም፣ ትምርት ላይ ቆንጆ ጋራጅ አካባቢ ሁሉ ሰላም ጥሩ ነው። እሺ ወደ መጀመሪያ ጥያቄ ልሂድ። ኢዮባ በቴክስት የመጣልን ጥያቄ ነው፣ ወደ እሱ ልሂድ። ሰላም፣ ስሜ ግዛቸው ገመቹ እባላለሁ። ሴልስ ፐርሰን ነኝ። የሰማሁትን ልንገራችሁ። ከየካ አባዶ እስከ መገናኛ በሚኒባስ ስጓዝ የታክሲው ቴፕ በመሃል እየጮኸ ቀንሰው እባክህ ሲባል ድምጽ ይጨምራ። ሲጀመር እኔ ከኖርዌይ ነው የመጣሁት። እዛ ሀገር ታክሲ ውስጥ ሲቲ ባስ ምንም ሙዚቃ የለም። ሹፌሩ ቀጥ ብሎ ስራውን ነው የሚሰራው። እዚህ ከተማ ግን ሀይ የሚል የለም። ቤተሰብ ቢደውል እንኳን ጆሮህ መስማት አይችልም። ከትራፊኮች ጋር ወይም ከሚመለከተው አጋር ጋር ተነጋገሩና እልባት ቢሰጠው በሙዚቃ ልቡ ከተረበሸ እንዴት አስተውሎ ማሽከርከር ይችላል? የሚል ነው ጥያቄው። ከቴክኒክ ጋር የተያያዘ ቢሆን እንግዲህ ያው ቅድም ሴፍቲ ፕሮግራማችንም ላይ ሰምተ ሊሆን ይችላል። ይሄን የላኩት እንግዲህ እንደምታውቀው መኪናዎቻ እኛ አገር ታክሲዎች ላይ ይሄ ችግር በጣም ነው የሚስተዋለው። በእርግጥ ሙሉ ቀን ለራሱ ቀንሶ አንዳንዶቹ ደግሞ አይተቆን አሽከርካሪዎቹ፣ ስፒከሩ ኋላ ነው የሚሆነው የሚከፍቱት፣ እዛ ነው ለእነሱ እንዲሰማቸው። መጨረሻው ላይ የሆነው ሲደልቁት፣ ኋላ ወንበር ደግሞ ስፒከሩ አካባቢ የተቀመጠ ሰው ለጆሮ ለእነሱ ስለማይሰማቸው፣ በዚህ ላይ የሰው ጫጫት አለ ክፈላት ትክፈል ጭቅጭቅ አለና፣ ይሄ ነገር ቢስተካከል ጥሩ ነው። ሰላም፣ እንዴት ናችሁ? ኢትዮ አውቶሞቲቮች፣ የዝግጅታችሁ ተከታታይ ነኝ። ዝግጅታችሁ አስተማሪና አዝናኝ ነው። እኔን የቸግረኝ ነገር እሱ ዞታይ 2010 መኪና ነበር እና አራተኛ ቤት በተደጋጋሚ ያስቸግራል። መካኒኩ ቴስታታ ቶርኖ ቤት አስተካከል ብሎኝ አስተካክል የሳመጣ አልሰራም። አሁን ደግሞ ኮምፒውተሩ ስለማይሰራ ነው አራተኛ ቤት የማይሰራ ብሎኛል እና ምን ትመክሩኛላችሁ? በጣም ተቸግሬ ያለው ይላሉ። ጥሩ መልካም። አንዳንድ ጊዜ መኪኖች ላይ ቤት ለይቶ እንዲህ ዓይነት ችግር ማምጣት አለ። ለምሳሌ አራት ሲሊንደር ነው የመኪና፣ ከአራቱ ሲሊንደር አንደኛው የሚያስቸግርበት ሁኔታ ይፈጠራል። ከአራቱ ሲሊንደር አንደኛው ቤት የሚያስቸግር ከሆነ የኮምፒውተር ችግር ደሆል፣ ኮምፒውተር ነው ብሎ ለመጠቅለል ያስቸግራል። የኮምፒውተር ችግር ቢሆን ኑሮ ምናልባትም ምን ይሆናል መሰለህ፣ ደሆል የሚመጣበት ሁኔታ አለ። ኮምፒውተር ላይ ሆኖ ግን ስፔስፊክ የአንዷ ቤት ብቻ ማለትም፣ ግልጽ ለማድረግ ያክል ተመልካቾቻችን ኢንጄክተር ኖዝ ላቸው ኢንጄክተር ኖዝ ላቸው ትራንዚስተራይዝ ታይፕ ነው። ትራንዚስተራይዝ ማለት ኤሌክትሪካል ስዊች ነው። ስለዚህ ኮምፒውተሩ ቤዝ ከረንት የሚሰጠው ለትራንዚስተር ነው። ለትራንዚስተር ቤዝ ከረንት ሲሰጥ ግልጽ ለማድረግ ያክል ማለትም ኮምፒውተሩ የመጀመሪያ ኤሌክትሪክ ሶርስ ወይም ደግሞ ኤሌክትሪክ ፓወር ሰፕላይ የሚሰጠው ለማን ነው? እሱ ለቤዝ ነው። ከትራንዚስተር ከሶስቱ ክፍል አንዱ ቤዝ ስለሆነ ቤዝ ይሰጠዋል። ቤዝ ሲሰጠው ራሱን ባህሪውን ወደ ኮንዳክተር ወይም ደግሞ ወደ ኃይል አስተላላፊነት ይቀይርና እንደ ሲውች አክት ያደርጋል ማለት ነው። ስለዚህ የአንዱ ቤት ትራንዚስተር ትክክል ካልሆነ ፌል ካደረገ ስፔሲፊካሊ ለይቶ ከኮምፒውተሩ ሙሉ አይሰራም ሳይሆን፣ ኮምፒውተሩ ላይ አንዷ ትራንስተር ፌል ካደረገች የአንዱ ቤት ኢንጀክተር ኖዝን የማይሰራበት ኮንዲሽን ሊፈጠር ይችላል። ስለዚህ አሁን አንዱ ቤት ያስቸግራል የተባለበት ምክንያት ከዚህ ከቶርኖ ቤት ጋር ተያይዞ የሚነሳ ችግር፣ እንደኔ እንደኔ አሁን ከተነሳለን ጥያቄ ብዙ የሚያገናኘው ሜካኒካል ጋር የሚያገናኘው ነገር አለ ብዬ አላስብም። ሜካኒካል ከሆነ ደሆል ቶርኖ ቤት ወርዶ ይሄዳል ለአንዱ ቤት ሳይሆን አራቱን ቤት ሜጀር ይደረጋል። የሚስተካከለው ፓርት ይስተካከላል። ከዛ በኋላ ሜጀር የሚደረገው ነገር ሜጀር ይደረጋል፣ ሜካኒካል እንደመሆኑ መጠን። ይሄኛው ግን ስፔሲፊካሊ ለይቶ አንዷ ቤት ስለማትሰራ ያ ማለት ሚስፋየር እየተፈጠረ ነው። ሚስፋየር ማለት ምን ማለት ነው? ተመልካቾቻችን ግልጽ እንዲሆን፣ ለምሳሌ አራቱ ቤት እየሰራ ከአራቱ ቤት አንዱ ቤት ፋንክሽናል ሳይሆን ሲሆን ማለት ነው፣ ወይንም ሳያቀጣጥል ሲቀር ወይንም ሲያቀጣጥል የደከመ መቀጣጠር። ወይን ፑር እኮ ይሄ ፕሮፓጌሽን በሙያው በቋንቋው ፑር ፕሮፓጌሽን የደከመ ለምሳሌ አንዳንድ ጊዜ እሳት አልቀጣጠለም ሲል ምንድን ነው የሚበዛው? እሱ ጪስ ነው አይደል? ልክ የሆነ አቀጣጥለው እርጥብ ምናምን ሲሆንብህ አልቀጣጠል ይልና ጪስ ብቻ ይበዛዋል። መኪናም ጋር እንዲህ አይነት ችግር አለ። ፕሮፓጌሽን ማለት የእሳቱ መጠን የሰጠው የኢግኒሽን ወይንም ደግሞ ስፓርክ የሚሰጠው ስሬንግዙ ባነሰ ቁጥር ወይም የሚረጭ ፊውል መጠን ባነሰ ቁጥር ወይም ሰዓቱን ጠብቆ የማይረጭ ከሆነ ኳንቲቲው ሲበዛም ሲያንስም ችግር ስለሆነ በሬሾ ምክንያት ምን ይፈጥራል? ምስለ ሚስፋየር ወይም ፑር ፕሮፓጌሽን ይፈጥራል። ፑር ፕሮፓጌሽን ማለት የደከመ የአየርና ነዳጅ መቀጣጠል ማለት ነው። ስለዚህ የደከመ የአየርና ነዳጅ መቀጣጠል አለ ማለት እዛ ቤት ውስጥ አንደኛ የነዳጅ ፍጆታው ከፍ ይላል፣ ኤክሰሲቭ ፊል ኮንሰፕሽን። ሁለተኛ ነገር ደግሞ ፓወር ሎስ፣ የመኪናው ጉልበት መድከም። ሶስተኛው መኪና ላይ ያልተለመደ የኋላ ጭስ እንመለከታለን ወይ ጥቁር ጭስ እናያለን ወይ ነጭ ጭስ እንመለከታለን። ስለዚህ ይሄ ነገር አስቸጋሪ ስለሆነ ኢንጀክተር ኖዝል ሃርነሱን በደንብ አድርጎ መመልከትና ማየት ያስፈልጋል። ኢንጀክተር ኖዝል ሃርነሱን በደንብ በማየት ያስፈልጋል። ሲባል ዲያግኖሲንግ ስካን ቱል በመጠቀም በስካነር እያንዳንዱ ነገር መስመር ቴስት ማድረግ አንዱ ቼክ ከሚደረጉና ከሚታዩት ኮንቲኒቲ ነው። ኮንቲኒቲ ቼክ ሲደረግ ኢንጀክተር ኖዙል ላይ ሰርኪዩቱ ቀጣይነት አለ ወይ የሚለውን ነገር በደንብ አንደርስታንድ ማድረግ ያስፈልጋል። ሰርኪዩቱ ቀጣይነት በሌለው ኦፕን ሰርኪዩት በሆነበት ሁኔታ ኢንጀክተር ኖዙል ሊሰራ ስለማይችል እሱኛውን በደንብ አድርጎ ማየት ያስፈልጋል። ዞታ 2010 ነው መኪናው ፔትሮል ነው። ፔትሮል እንደመሆኑ መጠን ደግሞ ኢግኒሽን ሲስተም ይጠቀማል። አራተኛ ቤት ካንዴላ ማይሰራ ከሆነ ወይም ስፓርክ ፕልግ ማይሰራ ከሆነ እሱም ቢሆን ሚስፋየር እንዲፈጠር ያደርጋል ማለት ነው። ስለዚህ ተመልካቻችን ሊያሳየው የሚችለው ነገር የመጀመሪያው ኖዝል ቴስት ማስደረግ ነው። ኖዝል ቴስት ካስደረገ በኋላ ካንዴላ ስዛ ቤት እየሰጠ ነው ወይ እየሰራ ነው ወይ፣ ኢግኒሽን ሲስተም እየሰራ ነው ወይ የሚለውን ነገር በደንብ ቼክ ማድረግ ያስፈልጋል። ሁለቱ ለሚስፋየር ወይም ቤት ላለመስራት ላለመቀጣጠል ምክንያቶች ናቸው። አንደኛ የኢግኔሽን አለመስራት አለ መስራት፣ ሁለተኛው ደግሞ ፊውል ኢንጀክሽን አለ በትክክል ኳንቲቲውን ጠብቆ አለመረጨቱ መረጨቱ ወይም ሰዓት አለመጠበቁ አለ። ታይሚንግ ኳንቲቲ በጣም አስቸጋሪ ነገሮች ናቸው፣ ሬሾ ማለት ነው። ከዛ ባሻገር ግን ሌላኛው ነገር ምንድነው? የኢግኔሽን ሲስተም ነው። ኢግኒሽን ዲአይስ የሚጠቀም ከሆነ ዳይሬክት ኢግኒሽን፣ አንዳንድ ጊዜ ትራንስራይዝ ታይፕ ናቸው። ሁለቱም ኖዝሉም ትራንስተርም ታይፕ ነው፣ ኢግኒሽኑም ትራንስተርም ታይፕ ስለሆነ እንዲህ አይነት ችግር ሊያጋጥም ይችላል። እና ምን መደረግ መቻል አለበት? ኖዝል ኢግኒሽን በደንብ አድርጎ ቼክ ማስደረግ። ኖዝልና ኢግኔሽን ሰላም ከሆነ ሃርነስ ችግር ከሌለበት ኮምፒውተሩ ላይ ፋይናሊ ኬድና ትራንዚስተር ቼክ መደረግ መቻል አለበት። ትራንዚስተሩ አንዳንድ ጊዜ ኦን አክቹዌተር ይሆናል፣ አንዳንድ ጊዜ ኦን ኮምፒውተር ይሆናል። ስለዚህ ትራንዚስተር ከተቃጠለ ፌል ካደረገ ኮምፒውተሩ ኢንጀክተር ኖዝሉን ወይም ኢግኔሽኑን እያዘዘው አይደለም። ለማዘዝ ግድ ያስፈልገዋል ትራንዚስተር ራይዝ ምክንያቱም ቤዝድ ኦን ትራንስተር ስለሆነ እንትን ቤዝ ከረንት የሚሰጠው ኮምፒውተሩ ደሆል አይሰራም ብሎ ከመደምደም ይልቅ ስፔሲፊክ ችግሩን ሂዶ መቅረፍ ያስፈልጋል። እና ኢግኒሽን ሲስተሙን እንደገና ኢንጀክተር ኖዝሉን በደንብ አድርጎ ማስፈተሽ እንጂ ብዙም ከሜካኒካል ነገር ጋር የሚያገናኙ ነገር አለ ብዬ አላስብም። ዲያጎኖስ ማስደረግ የተፈጥሮ ኤሌክትሪሺያን ማሳየት ቴስት ላምፕ ይዞ መልቲሜትር ይዞ እያንዳንዷን ነገር መፈለግ ጊዜ ሰጡ ያስፈልጋል። ይህ ከተደረገ የመኪናው ችግር ሊስተካከል ይችላል። ጥሩ። እስኪ ደግሞ በስልክ ተደውሎ ሪካርድ አድርገው ቴክኒሻኖቻችን የላኩልን ጥያቄ አለ። ወደ አንዱ ኔድ። ሀሎ ኢትዮ አውቶሞቲቭች ገዛኸኝ ይባላሉ ከአዲስ አበባ። እኔም ጠይቀው መኪና ይቺ በስል ላይ የላኩላችሁ መኪና የ2013 ኦፕሬል ናት እና መኪናዋ እየሄደች በድንገት የመንሸራተት ምልክት ቦርዱ ላይ ያሳይና መሪው ይደርቃል አንድ ላይ። ከዛ በኋላ ምናልባትም ትንሽ ሄዶ ቆም አርጌ ቀዝቀዝ ሳረገው የመነዳት መሪው መለስለስ ነገር ያመጣል። አንዱ እሱ ነው። ሁለተኛ ኢንጂኑ ዝም ብሎ ያበራል። የእንጂን ምልክት ያሳያል ቼክ አስደረግኩት። ምናልባትም የመሪው ነው ነው የሚሉት ግን ሊስተካከል አልቻለም ሞክረውታል። ሌላው ወተር ፓምፕ ነው ምናምን የሚል ነው። ሞተሩ ላይ እየሄደ ድምጽ ነገር ድምፁ የተለየ ቾሩር የሚል ድምጽ አመጥቷል። እና እነኚህን ነገሮች እንዴት ነው ማስተካከል የሚቻለው? በአብዛኛው በዚህ ሀገር ያሉ መካኒክ አንዳንዶቹን ጠይቄ ነበር። ሁሉም የተለያየ አስተያየት ነው የሚሰጠው። እና እንዴት ማድረግ እንደሚቻል ብትሞክረው እንጂ መስ እንግዲህ ጠያቂያችን ከሪካርድ ተደርጎ በስልክ የተመጣ ነው እና እንግዲ፣ አጠር አድርገን እንመልስላቸው። በርካታ ሰዎች ጋር ጠይቀናል፣ መፍትሄ ይፈልጋሉ ብለዋል። አንድ ሶስት ጥያቄን የተነሳው። የመጀመሪያው ጥያቄ የቲሲኤስ ወይም ደግሞ ትራክሽን ኮንትሮል ሲስተም እያበራ ነው። ትራክሽን ኮንትሮል ሲስተም ማለት ምን ማለት ነው? ለማብራራት ያክልና ትንሽ ኮንሴፕቱን ካስጨበጥን በኋላ ቀጥሎ ደግሞ ቴክኒካል ኮንሴፕቱን እናንሳ። ቲሲሲስ ያበራል። ዳሽቦርድ ላይ ቲሲሲስ የሚያበራበት ብዙ ምክንያት አለ። ትራክሽን ኮንትሮል ሲስተም ማለት ምንድነው መሰለህ ፈለኝ አንዳንድ ጊዜ መኪኖች የዚህ ስቴቢሊቲ ሲስተም ችግር ይኖርባቸዋል። ስቴቢሊቲ ማለት ባላንስ ጠብቆ የመሄድ ነገር እና ባላንስ ጠብቆ ለመሄድ የዚህ ቲሲኤስ ወይም ደግሞ ትራክሽን ኮንትሮል ሲስተም በጣም ወሳኝነት አለው። ቲሲኤስን ስናይ ወይም ደግሞ ስናብራራው ለምሳሌ ያ ከየት ይጀምራል መሰል? ከቀላሉ አሁን ካሉት ዘመናዊ መኪኖች ከታየር ፕሬር ማኔጅመንት ይጀምራል እና ቲፒኤምኤስ ወይም ታየር ፕሬር ማኔጅመንት ሲስተሙ አየር ትንሽ ሲጎልበት አየር ትን ሲጎልበት ማለ ጎማው ላይ ቲፒኤምኤስ ታየር ፕሬር ሴንሰር ልክ የጎማው ወይም ደግሞ የቲዩ የአየር መጠን ቀንሷል ብሎ ኮምፒውተሩ ሲያስብ ማንን ያበራባል መሰለ? ቲሲኤስ ያበራባል። ያ ማለት ምንድን ነው? እሱ ቲሲኤስ በርቶብህ ከነዳሁ መኪናው ለባላንስ ይቸገራል። አየር ቀንሷል። አዘር የፊቱ ሊሆን ይችላል፣ የኋላ ወገር ራይት ሌፍት ሊሆን ይችላል። አንደኛው ይሄ ነው ቲሲኤስ ለማብራቱ። ሁለተኛው ቲሲኤስ ለማብራቱ ዊል ስፒድ ሴንሰር ዊል ስፒድ ሴንሰር ማለት ተመልካቾቻችን አራቱም እግር ጋር ለእያንዳንዱ እግር አንዳንድ ሴንሰር ይገጠምለታል። አርፒኤሙን ወይንም ደግሞ የእግሩን አውትፑት ዙሩን ሜዠር የሚያደርግ ወይንም የሚቆጥር ማለት ነው። ዊል ስፒድ ሴንሰር አንዷ ስትቆርጥ ወይንም ልል ስትሆን ቲሲኤስ ያበራል። ትራክሽን ኮንትሮል ሲስተም ማለት ነው እሱ። ሁለተኛው ምክንያት ይህ ነው። ሶስተኛው ምክንያት ደግሞ ቬክል ስፒድ ሴንሰር ለቲሲኤስ መብራት ምክንያት ይሆናል። ልስድ ሴንሰ ሴስ ለመብራቱ ምክንያት ሆናል። ቲሲስ እያን ያለው ትራክሽን ንትሮል ሲስተም ነው፣ ሊቲ ነው፣ ሌላ ነገር አይደለም። አራተኛ ደሞ አሁንም ቲሲስ ለመብራቱ ምክንያት ስትሪንግ ንግል ኢንት ሲግናል ነው። ሄቶርክ ሴንሰር ሊሆን ይችላል፣ ስትሪንግንግ ን ሲግል ሴንሰር ሊሆን ይችላል። ስንትጠቀስን ማለት ነው ወደ አራት ምክንያቶችን ጠቀስን። ከስትሪንግ ሲስተም ጋር ተያይዞ ስትሪንግንግልኢንት ሲስተም ጋር ችግር ካለ ቲሴስ ያበራል። አሁንም ስለቲሲስ ሲያበራ ተመልካቾቻችን እዚህ ቪዲዮ ላይ በምታዩት ወይንም ደግሞ ምልክቱን በልክ በሚያዩት ልክ ማለት ነው። እሱ ያ ያቺ ምልክት መኪናው እየሄደ ዚግዛ ከኋላ ምልክት የሚገባ ልክ አሁን ቪዲዮ ላይ እንደሚያዩት ማለት ነው። ይሄ ምንድነው እሱ መኪናህ ከነዚህ ችግሮች ከነዚህ ከተዘከከ አሁን ከጠቀስናቸው አንዱ ላይ ችግር አለ ማለት ነው። ይሄ ስለምንድን ነው ስም ያጋልጠው ብለን ስንል መኪናው ስቴቢሊቲው ትክክል አይደለም ማለት ለመገልበጥ ኮንትሮል ለማድረግ መኪናውን ለመቆጣጠር አስቸጋሪ ሁኔታ ውስጥ ነው ያለው ማለት ነው ስለዚህ ቲሲኤስ ከኤቢኤስ ጋር ይገናኛል ቲሲኤስ ከስትሪንግ ሲስተም ጋር ይያያዛል ቲሲኤስ ያው ሬት ኢንፑት ጋር ይገናኛል ማለት የኢላትራል ላትራል ፖዚሽኒንግ ሲስተም ምናምን አድቫንስድ ሲያደርጉት፣ ያው ለቴክኒሻኖች ነው ለጥያቄያችን አይደለም፣ ንግረ መንገዳቸው ለሚከታተሉት ለማብራራት ያክል ነው። እና ይሄ ቲሴስ የሚበራበት ይሄን ችግር እንዴት ለመቅረፍ ይቻላል ብለን ስን አንደኛ እስካን ቱል መጠቀም ያስፈልጋል። ኮምፒውተርን እስካን ቱልን ትሰካለህ፣ ኮምፒውተሩ ላይ ያለውን ዳታ ታነባለህ። ያ ዳታ ምን ይባላል? ዲቲሲ ይባላል። ዲቲሲ ማለት ዳታ ትራብል ኮድ ማለት ነው። ይህንን እንትን ዲቲሲ ታነብና ከነዚህ ችግሮች ውጭ ስለማይሆን አድቫንስድ ሲሆን በእርግጥ ይሄ ፕሮክሲሚቲ ኢንፑት ሴንሰር ምናምን ላን ቴክኖሎጂ ምናምን ይጠቀማል። ግን አሁን እሱ በጠየቀን መኪና ላይ እሱ በጠየቀን ቼቨሮሌት በዚህ መኪና ላይ እኚህን ነገሮች ኢንክሉሲቭ አድርጎ ስላለ እነዚህ ነገሮች መሰረት ስለሚያደርግ ዊል ስፒድ ሴንሰር አብርቶ ሊበት ሊሆን ይችላል። ኤቤስ ጋር ተያይዞ ማለት ነው። ታየር ፕሬዥር ስትሪንግ ሲስተም። ስለዚህ እሱ እንደጠቀሰው ስትሪንግ ኢፒኤስ ስለሚጠቀሙ ኢፒኤስ ማለት ተመልካቾቻችን ኤሌክትሪክ ፓወር ስትሪንግ ሲስተም ማለት ነው። እንደ በፊቱ ምናምን ነገር ዘይት ምናምን ነገር ተጠቅመን ቤልት ድራይቭ እያደረገ ፓምፕ ፕሬሽር ምናምን አይደለም። እነሱ ስትሪንግ ሲስተማቸው ሞተር ሲስተም ነው የሚጠቀመው። ስለዚህ ከዚህ ከስትሪንግ ሲስተም ጋር ተያይዞ ይሄ ችግር ካለ ምን ያበራበታል? ቲሲሲ ያበራል። ስለዚህ አንደኛ ቶርክ ሴንሰሩን መመልከት። ቶርክ ሴንሰሩ የት ነው የሚገኘው? ስትሪንግ መሪው ጋር አለ አይደለም? የመሪው ኢንፑት ሻፍት ላይ ቶርክ ሴንሰሩ አለች፣ ወይንም ስትሪንግ አንግል ኢንፑት ሴንሰር ይባላል በሌላ አማርኛ። ያ ማለት ለምሳሌ አንተ መሪ እንደዚህ ስትጠመዝዝ በፊት ያንተ ኢንፑት ነበር አይደለ? ጎማዋን የሚያሽከረክረው። አሁን ግን ምንድነው የሚሆነው? አንተ መሪውን ስታሽከረክር ዳይሬክሽን ነው የምትጠቁመው። አንተ እና መሪ አንተና ጎማው ጋር ምንም አይነት ሜካኒካል ሊንኬጅ ያንተን ጉልበት የሚጠቀምበት ነገር ዜሮ ነው። ስለዚህ ምን ይሆናል ማለት ነው? እሱ ይሄንን ኢንፑት ሲግናል በመጠቀም ቶርክ ሴንሰርን በመጠቀም ወደ ግራ እያሽከረከርክ ከሆነ ወደ ግራ፣ መሪው ወደ ቀኝ እያሽከረከርክ ከሆነ ወደ ቀኝ እንዲሄድ ያደርገዋል ማለት ነው። ስለዚህ ቶርክ ሴንሰር መበላሸቱ ወይንም ስሪንግ አንግል ኢንፑት ሴንሰር መበላሸቱ ለምን ለምን ማን እንዲበራ ያደርገዋል ማለት ነው ቲሲስ እንዲበራ ያደርገዋል። ስለዚህ እሱን ማየት ያስፈልጋል ዊል ስፒድ ሴንሰር ማየት ያስፈልጋል ሞተሩን ቼክ ማድረግ ያስፈልጋል እዛ ጋር ታየር ፕሬሽር ማኔጅመንት ሲስተሙን ማየት ያስፈልጋል ይሄ ሁሉ ነገር ከታየ በኋላ ኦፍኮርስ ከዚህ ውስጥ አንዱ ችግር ሊሆን ስለሚችል እነዛ ችግር አለበት የተባለበት ቦታ ሄዶ እያንዳንዷን ሲስተም ስቴፑን የጠበቀ ቴስት መስራት ያስፈልጋል ሙሉ ለሙሉ ይሄ ችግር የሚመጣው ከምንድን ነው እሱ ከኤሌክትሪክ መስመር ጋር ተያይዞ የሚመጣ ችግር ይሆናል ማለት ነው። ስለዚህ ቲሲሲስ ይሄን ይመስላል። ትራክሽን ኮንትሮል ሲስተም ራሱን ችሎ ምናልባትም በሌላ ጊዜ ምናምን ለማብራራት እንሞክራለን ብዬ አስባለሁ ቲሲስን። ቀጥሎ ደግሞ የተጠየቅነው ጥያቄ አንዳንዱ ከቼክ ኢንጂን ጋር የሚያገናኘው አለ። አሁን እዚህ ጋር ነው በደንብ ግልጽ እንዲሆን የሚያስፈልገው። ቼክ ኢንጂን ሲበራ በምንድን ነው እሱ ኮዱ የሚመዘገበው? የሚመዘገበው በፒ ዜሮ ዜሮ ነው። ተመልካቾቻችን ግልጽ እንዲሆንላቸው ምናለ አለ ስካን ቱላቸውን አስገብተው ስካን ቱሉ የሚያወጣው ኮድ በፒ የሚጀምር ከሆነ ፓወር ትሬን ሲስተም ነው። ፒ ዜሮ ዜሮ እንደዚህ ብሎ የሚያስቀምጥ ከሆነ የፓወር ትሬን ሲስተም ነው፣ የኢንጂኑን ጨምሮ ማለት ነው። ይሄኛው ግን የሚመዘገበው የዚህ ቲ ሲ ኤስ የሚመዘገበው በዩ ስር ነው፣ አይ ሚን በሲ ስር ነው። ሲ ማለት አንደር ቻሲስ ማለት ነው። ኮዳቸው ራሱ አይመጣም፣ አይገናኝም። ስለዚህ ይህንን በደንብ ለይቶ ማየት ያስፈልጋል። ቼክ ኢንጂን የሚበራበት በኢንጂን ማኔጅመንት ሲስተም ምክንያት ነው። ይሄኛው የሚበራበት ግን በቻንሲስ አንደርቻንሲስ ባሉ ችግሮች ነው። ስለዚህ ኮዳቸውን በደንብ አድርጎ ለይቶ ማወቅ ያስፈልጋል እና ቼክ ኢንጂኑንም በደንብ ማስፈተሽ ማየት ያስፈልጋል። ከዛ ሁጭዚ ያበራውን ደግሞ ትራብል ሹት ማድረጉ ይሄ በጣም አስፈላጊ ነገር ነው። ሶስተኛ የተጠየቅነው ጥያቄ የድምጽ ችግር አለ ላይክ የወተር ፓምፕ አይነት ነገር ተብሏል ስለዚህ የዋተር ፓምፕ ድምጽ ሲመጣ ይለያል። በደንብ ሲር የሚል ድምጽ ይመጣል። አንዳንድ ጊዜ ረስት ዝገት ምናምን ይዛል። ዝ ሜካኒካል ችግር ነው ማለት ነው። ከኤሌክትሪክ ሲስተሙ ጋር ምንም አያገናኙም። ስለዚህ እሱን ነገር አንዳንድ ጊዜ ከቤልት ጋር ለይቶ ማየት ማለት አንዳንዴ ቤልት የቤልት ድምፅም እንዲያየት የሚመስላቸው ሰዎች ስላሉ ዋተር ፓምፑን አውጥቶ መቀየር። የዚህ ጊዜ ቤሪንግ ሊሆን ይችላል ሉብሪካንት ሊሆን ይችላል። አንዳንድ ነገሮች በእጦት ምክንያት በአገልግሎት ብዛትም ሊሆን ይችላል። ዋተር ፓምፑ አውቶ ፊውዝ የሚሆን በት ሁኔታ ስላለ ዋተር ፓምፓን ብቻውን አውጥቶ መቀየር ወይም ደግሞ ምናልባት ሉብሪካንት የሚጠቀሙ ከሆኑ የተወሰነ ኦፍኮርስ ሉብሪካንት የመጠቀም ቴንደንሳቸው ወደ ዜሮ አካባቢ ነው ግን ሙሉ ለሙሉ ወተር ፓምፑን አውጥቶ በሌላ ወተር ፓምፕ መቀየር ያስፈልጋል። እና በዚህ በእነዚህ በሶስቱ በተነሱት ነገሮች በቲሲሱ እና በቼክ ኢንጂኑ መካከል ግን ምንም አይነት ግንኙነት የለም። ኢንጂን ማኔጅመንት ሲስተሙ በሌላ ስር ነው የሚመዘገበው። ቲሲስ ደግሞ በአንድር ቻንስስ ነው ኮምፒውተር ላይ የሚመዘገበው፣ ኮዳቸውም አንድ አይነት አይደለም ማለት ነው። እና እያንዳንዷን ነገር ትራብል ሹት ማስደረግ፣ በደንብ ማሳየት፣ ቴክኒሻኖቻችንም ከዚህ ከስካንቱል ጋራ በደንብ ቢላመዱ አድቫንስ የሆነውን ነገር ከመኪና ጋር ራስን አብዴት እያደረጉ መሄድ ጥሩ ነገር ነው። የጤናው ጉዳይ ያሳስቦታል? እንግዲያውስ አዲስ የባህል ሕክምና መስጫ ማዕከል ጎራ ይበሉ። የተፈጥሮ እጽዋትን ብቻ በመጠቀም በባህላዊ ሕክምና ጥልቅ እውቀት ባላቸው ባለሙያዎች ያለምንም አይነት የጎንዮሽ ጉዳት ለጤናው መፍትሄን ያገኛሉ። ለስኳር፣ ለስንፈተ ወሲብ፣ ለወራ አበባ መዛባት ወይንም መቋረጥ፣ ለወሊድ ችግር ለኪንታሮት፣ ለጨጓራ፣ ለኩላሊት፣ ለሪህ፣ ለአስም፣ ለጉበት፣ ለቆዳና እንዲሁም ለሌሎችም ችግሮች መፍትሔን እንሰጣለን። በሁሉም የማህበራዊ ሚዲያዎች አዲስ የባህል ሕክምና ብለው ይጎብኙን። ለጥያቄዎች ሁሉ መልስ ያገኛሉ። አድራሻ ዓለም ባንክ በክተራ ፊት ለፊት ያገኙናል። ለበለጠ መረጃ በስልክ ቁጥር 0929585848 ወይም 0992721212 ይደውሉ። ለጤናው አዲስ መፍትሄ ከአዲስ የባህል ሕክምና ማዕከል የው። ወደ ቀጣይ ጠያቂያችን ስንሄድ እንደዚሁ በድምፅ ከመጡት ውስጥ እስኪ ያቱንን እንስማ። ይመራል ፎርዲ፣ ትራንዚት ነበረ። ሁለት ሺ ሁለት ከጨረታ ነበር የተገዛው እና በተደጋጋሚ ናፍታና ዘይት ይቀላቅላል። ኖዝል ኦቨሪ እየረጨ ነው ተባለ፣ አዲስ ኖዝል ገዛሁ። ያው አሁን የሚያው ነው። ፖምፓ ሶስት አራት ጊዜ ሰርቪስ አደረግኩ፣ ያው ነው። እንደገና ደግሞ ቴስታታው ሊሆን ይችላል ተባለ። አዲስ ዜሮ ዜሮ ቴስታታ፣ አጋጣሚ ቴስታታ ካፑን የተሰበረው እና ቴስታታ ሲጠርቡት ጋስኬት ሳይመጣጠን ቀርቶ አዲስ ቤስታት አገዛው ፣ አሁንም ይቀላቀላል። መካኒኩ በቃ የመጨረሻ ውሳኔ ምናልባት ትላንትና ትላንትና ለራሱ አምስት ጊዜ ጊዜ ወርዷል ሞተርማ። አሁን ግን እያለኝ ያለው መሬት ላይ ሲያስነሰው፣ አሁንም አመጣ አለኝ በኮላተሪ በኩል ስለዚህ ራዳተር ሩ ልገጣጥም እና አንድ ሁለት ቀን አሰረቸው። በካርቦን የሚጠፋ ከሆነ ካርቦን ሲዝ የሚጠፋ ከሆነ ሞክሯለሁ፣ አልበለዚያ ከዚህ ውስጥ የማደርገው ነገር የለም ማለት። እዮባ፣ የተመልካቻችን ጥያቄ በደንብ ግልጽ ነው፣ ግልጽ ነው። ይሄ ከዚህ ከናፍጣና ዘይት መቀላቀል ጋር ተያይዞ እንደዚህ አይነት ችግሮች ያጋጥማሉ። ሜካኒካል ችግር የናፍጣና ዘይት መቀላቀል ችግሮች ሜካኒካል ላይ ከረጅም ጊዜ አገልግሎት በኋላ የሚመጡ ነገሮች ናቸው። አንዳንድ ጊዜም ከረጅም ጊዜ አገልግሎት ብቻ ሳይሆን ከሰርቪሲንግ ታይም አለመጠበቅ ጋር ተያይዞ ማለት ሰው በራሱ አንዳንዴ ቸልተኛ ይሆናል። ቸልተኛ የሚሆንበት ምንድን ነው? አንዳንዶቹ ነው፣ ሁሉንም ሳይሆን። ለምሳሌ የኢያስኮ መኪና ሰዓት ጠብቀ ሰርቪስ አለማድረግ፣ ዘይት አለመቀየር። አሁን ምን እየሆነ ይመጣል? እሱ መኪናው እርስ በርስ ፍሪክሽን ዊር እየፈጠረ ይመጣል። ይሄ ውሂራ ለማለት ደግሞ በቀላሉ ላዩ ላይ ያሉ ሜካኒካል ፓርቶች ጊዜያቸውን ጠብቀው ወይንም ደግሞ ባጭሩ አንድ መኪና ለምሳሌ ሲመረጥ ስፔሻሊ እነዚህ አይስ ኢንጂን መኪኖች ሚኒመም የማገልገል ጊዜያቸው 30 ዓመት ምናምን ሚኒመም ነው ማለት። ማክሲመም በጥሩ ሁኔታ ደግሞ ከተያዙ 30፣ 40 ዓመት ድረስ እስከ 50 ዓመት ድረስ የሚያገለግሉበት ሁኔታ ተደርጎ ነው የሚሰራው። ይሄ ሲሆን ግን ከማን ጥንቃቄ ይፈልጋል? ከባለቤቱ ከድራይቨሩ ጊዜውን ጠብቆ ሰርቪስ ማድረግ፣ በእያንዳንዷ ነገር እየተከታተለ የመኪናዋን ሁኔታ በጊዜ ወደ ሕክምና መውሰድ ሕክምና፣ ወደ ሜንቴናንስ ቦታ እየወሰደ ቼክ ማስደረግ ይኖርበታል። ታዲያ አንዳንድ ጊዜ እንደዚህ ከእንደዚያ ቦታ የሚመጡ መኪኖች የተለያየ ችግር ይኖርባቸዋል ከእንዳሉበት ይዞታ ስለሚገዛ ሰውየው ካለን አንጻር ግን ስንመለከተው ምንድን ነው ጥያቄያችን የሚለው፣ ብዙ ሂደት እንደሄደ ኢቨን ቴስታታ እስከ ማስቀየር ሲሊንደር ሄድ እስከ ማስቀየር ድረስ የደረሰበት ሁኔታ አለ። ሲሊንደር ሄድ ማስቀየር በራሱ በቂ አይደለም። አንዳንድ ጊዜ ቦር ዲያሜትሩን በደንብ ቼክ ማድረግ ያስፈልጋል፣ እና ቦር ዲያሜትሩ ቼክ ተደርጎ ፒስተን ሪንግ ፒስተን ካልተቀየረ ዘይት አሁንም መቀላቀሉ አይቀርም፣ እና በሲሊንደር ሄድ በቴስታታ እና በጋዝኬት ብቻ የሚመለስ ጉዳይ አይደለም። ይሄ ሲሊንደር ሄዱ ብቻውን ስለተቀየረ ስታንዳርድ ይመጣዋል ማለት አይደለም። አንዳንድ ጊዜ ምንድነው እሱ በ025 ይጠረባል በ050 በ075 ይቀጥላል ማለት ነው። እስከ 075 ኤምኤም ድረስ እስከ 075 ሚሊሜትር ድረስ ይጠረብና ከዛ በኋላ ግን ምንድነው የሚያደርጉት ወይንም ደግሞ የሚደረገው ላይነር ይገጠምለታል። ያ ማለት ሌላ ካምቻ ይገጠምለታል። ቶርኖ ቤት ይሄድና ወደ ስታንዳርድ መመለስ ይጠበቅበታል። አሁን የሰውዬ ወደ ስታንዳርድ ካልመለሰው ግን ሲሊንደር ሄድ ብቻ ስለቀየረ ብቻዋን የሚመጣው ነገር የለም። እና የግድ ምን ማደረግ መቻል አለበት? በትክክል ቶርኖ ቤት ሂዶ ሪፌስ ተደርጎ ተለክቶ ወደ ስታንዳርድ መመለስ ካለበት ወደ ስታንዳርድ መልሶ፣ ካልሆነ ደግሞ በሪፌስ ተደርጎ ኦቨርሳይዝ ፒስተን ሪንግ ኦቨርሳይዝ በመጠቀም ይሄንን ችግር መቅረፍ መቻል አለበት። ሲሊንደር ሄድ ላይ ብቻ ባለ ችግር ሲሊንደር ሄድ ቴስታታው ላይ ብቻ ባለ ችግር ዘይት ወደ ኮምበስቲን ቻምበር አይገባም። ዘይት ወደ ኮምበስቲን ቻምበር የሚገባበት ምክንያት አንደኛው ቴስት በቴስታታ ምክንያት ነው። በሲሊንደር ሄድ ምክንያት ቫልቭ ጋይድ ሲበላ ቴስታታ ጋስኬት ሲያቃጥል በእነዚህ ምክንያት ቴስታታ ጋስኬት ሲያቃጥል ጭራሽ እንዲሁም ዘይት ብቻ አይደለም የሚገባው ውሃም ጭምር ነው እንደሚገባው ማለት ነው። ስለዚህ ቫልቭ ጋይዱ ቫልቭ ሲሉ ምናምን በደንብ መታየት መቻል አለበት። ከዛ ደግሞ አንዳንድ ጊዜ ይሰነጥቃል ይሰነጥቃል ካምቻ ይሰነጥቃል። እሱንም በደንብ ማየት ያስፈልጋል። ስለዚህ ካምቻ ለመሰንጠቁ ደግሞ በደንብ አድርጎ ፕሬሸር ቴስት፣ ቫኪዩም ቴስት መስራት ይጠበቅባቸዋል። እና ልክ በዚህ በኦይል ጋላሪው በኩል እያለፈ ወደ ኮምፖዚሽን ቻምበር በሰነጠቀው ውስጥ የሚገባበት ሁኔታ ይኖራል። ይሄ ደግሞ መሰንጠቁ ምክንያት የሚሆነው ከረጅም ጊዜ አገልግሎት ብዛት፣ ኦቨርሂት፣ ሙቀት ይሄ ይሄን መሰል ነገሮች ምን ይፈጥራሉ? እሱ ክራክ የመሰንጠቅ አደጋ ይፈጥረና ዘይት በሲሊንደሩ ጀርባ ሰርኩሌት ያደርገ የነበረው አሁን ግን ፔኔትሬት እያደረገ ወዴት ይገባል? ወደ ኮምፖዚሽን ቻምበር ውስጥ ይገባል። ወደ ኮምፖዚሽን ቻምበር ውስጥ ገባ ማለት አብሮ ምን ይሆናል ማለት ነው? ይቀጣጠላል ማለት ነው። ስለዚህ ዘይት ከናፍጣ ጋር አብሮ ወደ ውጪ ሲወጣ ሰማያዊ ጭስ እንመለከታለን። እና ሲሊንደር ሄዱ ላይ ብቻ ሳይሆን ፎከስ ማድረግ ያለበት ካምቻው ራሱ ሪፌስ መደረግ መቻል አለበት። ሜጀር መደረግ አለ ቦር ዲያሜትሩ ቼክ ተደርጎ ቶርኖቤት ስትወሰድ አንዱ የሚሰሩት ነገር እሱን ነው። ቦር ዲያሜትሩ በደንብ በካሊፐር በዳያል ቦርጌጅ ሜጀር ተደርጎ ተለክቶ የዛ ትክክለኛ የሆነ ስታንዳርድ የሆነ ፒስተን ተገጥሞለት እስካልተመለሰ ድረስ በቴስታታ ብቻ አይመለስም። ብሎኩ ወርዶ ወደ ስታንዳርድ መመለስ መቻል አለበት። ሲሊንደሩን ብቻ አስተካክሎ የሚመጣ ነገር አይደለም እና በዚህ መልኩ ይህ መስተካከል መቻል አለበት። ይህ ካላደረገ ግን አሁንም የፈለገ ነገር ቢሰራ። ቀጣይ ጠያቂያችን እዮባ፣ ሰላም ኢትዮ አውቶሞቲቭ፣ መኪናዬ 1991 ደብል ጋቢና ቶዮታ ቱኤልቲ ናት። እያጨሰች ነበር ፓምፕና ሙሉ ሞተር ሰርቪስ አድርጌ፣ ጭሱ ግን መስተካከል አልቻለም። ምን ትሉኛላችሁ? ታደሰለኝ ከባህር ዳር። እንግዲህ መኪናው ከመቆየቱ አንጻር አንዳንድ ጊዜ ከረጅም ጊዜ አገልግሎት ብዛት እንዲህ አይነት ነገሮች ይመጣሉ። ኢንጀክሽን ፓምፕ ካለብሬት ማስደረጉ ብቻ ሳይሆን ኢንጀክሽን ፓምፕ እስከ መቀየር ደረጃም ሊያስደርሱ ይችላሉ። ዞሮ ግን ዋናው ነገር ለማጨሱ ምክንያት ኢንጀክሽን ፓምፑ እንዳለ ሆኖ ኮምፖስቲን ቻምበር ውስጥ ለመቀጣጠሉ ወይም ደግሞ የኮምፕሬሽን መጠኑ በቀነሰ ቁጥር ናፍጣ እንደመሆናቸው መጠን እነዚህ መኪኖች ኮምፕሬሽን መጠኑ ይቀንሳል። የማመቃቀሙ የማመቃቀሙ ሲቀንስ የመቀጣጠል ቴንደንሲ ወይም የመቀጣጠል አቅሙ ማለት የገባው አየርና ነዳጅ ኮምፖስቲን ቻምበር ውስጥ የመቀጣጠል አቅሙ ይቀንሳል። ስለዚህ ይሄ የመቀጣጠል አቅሙ ቴንደንሲ ቀነሰ ማለት ጭስ በጭስ ነው የሚሆነው። መኪናው እንደገና ደግሞ ጉልበት ይይዝባል። ፊውል ኮንሳምፕሽኑ ማለት የነዳጅ ፍጆታውም ከፍ ያለ ነው። ስለዚህ ምን መሆን እንቻላለበት? ሞተር ወርዶ ቶርኖቤት ሂዶ በትክክል ሜጀር ተደርጎ ተስተካክሎ መልሶ መጫን መቻል አለበት። ያ ማለት ደግሞ ሲሆን ምንድነው ወደ ስታንዳርድ መመለስ ማለት ነው። ወደ ስታንዳርድ ብቻ ሳይሆን ማኑዋሉ በሚያዝ መሰረት ትክክለኛውን አግባብ የሆነውን ስራ እዛ ላይ መተግበር ይኖርብናል ማለት ነው እና መኪኖቹ አንዳንድ ጊዜ ከፖምፓ ጋር ብቻ አይደለም የሚያጨሱት ሎ ኮምፕሬሽን ሬሾው የሚባል ሎ ኮምፕሬሽን ደሞ እንዳልኩ ከአገልግሎት ብዛት በሲሊንደሩና በፒስተኑ መካከል ያልነው ክሪላንስ እየሰፋ ይመጣል። ስለዚህ ለማመቅ ሲሄድ አየር ወይ ብሎባይ ይባላል በቋንቋው ወደ ሶቶኮ ወይደሞ ወደ ሳምፕ የማለፍ ቴንደንሲ ከፍ ይላል። ያ ማለት ሎ ኮምፕሬሽን ሬሾው ወይንም የመቃ መጠኑ በጣም ያነሰ ይሆን እና የመቀጣጠል አቅሙ ይቀንሳል ማለት ነው። ስለዚህ ሞተር ወርዶ በትክክል ሜጀር ተደርጎ ተፈትሾ ተወርኖ በሂዱ መስተካከል ይኖሩበታል። ይህን ከተደረገ ፎርስ ይስተካከላል ብለን ተስማና። ጥሩ እንግዲህ ዮባ፣ ለዛሬ ሰዓታችን እዚህ ላይ ይገድበናል። ክቡራን ተመልካቾቻችን፣ የኢትዮ አውቶሞቲቭ ተከታታዮች፣ የጥያቄያችሁን መልስ የምንመልስበት ለዛሬ በዚህ ያበቃል። ግን በተለያዩ ማህበራዊ ሚዲያዎቻችን ላይ እንደዚሁ ስላሉ በእነሱም መከታተል ትችላላችሁ። ማንኛውም ጥያቄያችሁን እስክሪኑ ላይ በሚታየው ስልክ ቁጥር ታደርሱናላችሁ ማለት ነው። የኢትዮ አውቶሞቲቭ ፕሮግራም ይቀጥላል። ከእኛ ጋር ቆዩ።